ሆነው ሰው ሲመጣ እንደዚህ ነው ማለት ነው። የተፈታ ነገር ድጋሚ ለዚህ ነው አይጠራኸኝ። ደግሞ እኔ ምን አሁን ሀይሚ መሰለሽ የተፈጠረውን ነገር ሁለታችሁም ከኢጎ ስሜት ወጣችሁ አንቺም በሱም ፕሮባብሊ አንተም ሰፖርት አደርገኛለ ያስባለሁ። የአሮኑ የተፈጠረውን ችግር ለመፍታት ዊልትራ ኦር ቤስት አረብሩ ተረጋጋ፣ ተረጋጋ፣ ተረጋጋ። የተረጋጋው ተጥቂ ቢወጣል ማለት ነው። በጣም በጣም ትገርማል። ምን አይነት ንግግር ነው የምትናገረው ማለት ነው። አረ ልጅቷ ቁ ቆልቷታል። እንዴት እንዴት አይተካል አይባልም። በቃ አንደኛ ለራስ ህገም ክብር። የሰው ልጅ የሚመዘነው በንግግሩ ነው። እንዲህ የምትናገረው ንግግር እኮ ዋጋ ያስከፍላል። እንደዛ እየቆረጥ ክብሯን የሚነካ ነገር እንድትናገራት አንፈልግም። በቃ አንተም የራስህን መንገድ ጀምረካል። እሷ የራሷን መንገድ ጀምራለች ሶ እሷንም ማክበር አለብህ፣ ፍቅረኛዋንም ማክበር አለብህ። የሀይሚን ማለት ነው። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም ለምን ለምን ለምን የኦርቶዶክስ እምነት ተከታዮች ሰኔ ሰኔ ማርያም ናት ማርያም የአመቷ ናት። የልባችሁ መሻት ሁሉ ትፈጽምላችሁ፣ ሀገራችንን ሰላም ያደርግልን፣ በሰው ሀገር ያለውን የምንሰማውን እግዚአብሔር በኪነ ጥበቡ እግዚአብሔር ያዝልን። ሁላችሁም ራሳችሁን ጠብቆ ማደንብ የተምሰሩ ሰዎች በቃ ክብርም ሀይልም እሱ ይስጣችሁ። መድኃኔዓለምም በቃ መከታ ጋሻ ይሁናችሁና ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ያው ኦልሬዲ ይሄ ቪዲዮ ትናንት የተለቀቀው በመጀመሪያ የሚፍታዬ እንደዚህ እዚህ ቦታ ተገኝተህ እነሱን ለማስማማት የምታደርገው ነገር፣ የምትለባው ነገር በጣም ሳልደግፍም ሳልናገርም ማለት ነው እና ሚሽታይ ባለፈውም እንደዛው ልታስታርቅ ሄደግ ያልሆነ ነገር ተፈጥሮ አንተም ተብሳይ ተክ ነው የሄድከው። ዛሬም ደግሞ ድጋሜ ያለውን ነገር አንተ ከአብረሃቸው ስለነበርክ ነው ከመጀመሪያ ጀመራቸው፣ ልፋታቸውን፣ እድገታቸውን እዚህ ደረጃ ደርሰው ያ ነገር ከሚበተን ብለህ ነው እንደዚህም የለፋከው ማለት ነው። ነገር ግን አንተ በዛ ቦታ ላይ ስትገኝ ያን ነገር አላገኘክም ማለት ነው አብሶ ብሩክ የሚናገርበት መንገድ በጣም አንደኛ፣ ለሰው ክብር የለውም፣ ለተመልካች ክብር የለውም። ሁለተኛ እግሩን ሰቁሎ ራሱን በእንደዚህ ያህል ንግግር እሷ ማናገር የለባትም የለበትም። ምንም ቢሆን፣ ምንም ቢሆን አብረው ጥሩ ነገር አብረው አሳልፈዋል። ጥሩ ነገር ነበራቸው። ራሱ በጀመረው ነገር ነው ይሄ ሁሉ ነገር የተፈጠረው። ሀይሚ አልጀመረችውም። ሲቀጥል ደግሞ ከአንተ በፊት መጀመሪያ ሀይሚ ሰጥ መጣ በፊት እኔ ኮ ሁሉን ነገር ትቼ ሁሉ ነገር ትቼ ይቅርታ ልላት ነበረ ድንታረቅ ነበረ ፍቅራችንን እንደመፊቱ ልንጀምር ነበረ ምናምን ብሎ ተናግሮ ነበረ። ያን ነገር እኮ ማድረግ የነበረብህ መጀመሪያ ያቺ ልጅ ሳታመጣ በፊት ነበር። ኦልሬዲ እኮ አንተ ነህ መጀመሪያ ፍቅረኛ አለኝ ብለህ ያመጣ ከው ከባህደለ ሙር ስትይዝባት ነበረ እንዴ፣ ስጦታ እንደዚህ አይነት ስጦታ እንስጥሽ ከእሱ አጋገዝተን ኢቨን አሁን ለአዲሷ ፍቅረኛክ የምትለብሰውን ልብስ ራሱ እንደዚህ ለብሰሽ ነሺ ዘንጠሽ ነሺ በሀይሚ ልደት አብረን እንሄዳለን ብለህ ስትናገር የነበረው አንተ ነህ፣ እሷ አይደለችም። እሷ ኮ እስከ ልደቷ ድረስ ምንም አይነት ፍቅረኛም አላመጣችም ምንም አይነት ነገር አላደረገችም። ሀይሚ ከዛ ሜቢ ሀይሚ ዛሬ ሶስተኛ ቀን ነው ቅዱሴ ወደዚህ ወደ ሚዲያ ከመጣ ማለት ነው። አንተነህ መጀመሪያ አዲስ ህይወት ጀምር ያለው አንቺን በመንገድሽ እኔም በመንገድ ያልከው አንተነህ አትዋሽ ብሩክ አትዋሽ ሲጀመር ደግሞ እኛ እንድትሰርባት አንፈልግም። ተነጋገሩ፣ ተጨቃጨቁ፣ ግን ቁሌታን ብለ እንድትሰርባት አትፈልግም። እንድትሰርባት አልፈልግም። እና እናንተን ስጥ አንተ ብሩክ ሄዷል ብላ እንድታለቅ ስል ነው እንዴ የፈለግከው? እንድለምን ነው እንደ የፈለግከው እንዴ? በቃ በጣም በጣም በጣም ተረጋጋ። በጣም ተረጋጋ። በቃ ተረጋጋ። ስትረጋጋን ሁሉን ነገር ማስተካከል የምችሉት ማለት ነው እንዴ። የመጣላችሁን የመጣውን ሰው ሽማግሌ እንኳን አክብሩ። የእውነት ለመናገር ማለት ነው ሚፍታን እንኳን አታከብሩ። አሁን ቅዱስ ምንም አይነት መልስ አልሰጥም። መናገር ያለበት ቦታ ይናገራል፣ ዝም ማለት ያለበት ቦታ ላይ ዝም ይላል ማለት ነው። በቃ ይህን ያህል መስመር ያለፈ ንግግር አያስፈልግም። ሀይሚም እንደዚህ አይነት በጣም ወጣ። አንቺም ሰከን ብለሽ ረጋ ብለሽ በቃ ሁለታችሁም የራሳችሁ መንገድ ጀምራችኋል። አንቺም እሷ መናገር የለብሽም። አብሶ ደግሞ ብሩክ በጣም ነው የተሰማኝ እውነት ለመናገር ማለት ነው። ቁሌታም ብሎ ሲሰርባት ማለት ነው እንዴ ለምን ይሰርባታል? ዋይ በቃ እርሱሷ አቋሬች ምን ደውላ ይጠራችክ እና እንገናኝ ምናምን ያለችው ሚፍታን አክብራ መጣች። ሚፍታን ስታከብሩ ደግሞ እንደዛ ሰው የጥላችሁ መንስኤውን መናገር ያለባችሁ እንጂ ይሄ እንደዚህ ስድቡ ምናምን መመጥንትን ማለት የለበትም። እኔ እንደኔ ሀይሚ ምንም አላደረገችም። ሚፍታ ብሩክ ነው ብዙ ነገሮች እያደረገ የሚያልቆ። ለምን ሀይሚ ነሰውን ብዙ ነገር ችላ አሳልፋለች ያኛውን ከሶሴ ጋር አንደኛ ፕራንክ አደረገ። ጠበቀች፣ ብዙ ነገር ሆነች። ለልደቷ ራሱ ይመጣል ብላ ዝም አለች። ልደቷ ሶስት ቀን አራት ቀን ሲቀረብ ፍቅረኛ መጣ ዝም አለች። እሱንም ሙድ ሲይዝባት ሲያላግጥባት ዝም አለች። ከዛ በኋላ ደግሞ ለልደቷ ሰው ጓደኞቹ የሱ ጓደኞቹ ነው እሷን ሰርፕራይዝ ሲያደርጉ መጣ። ታዲያ ምን እንድትለው ነው አ ብሩክ መጣ ብላ በሩን ከፍታ እንድትሮጥ ነው የፈለግከው? እንትን መታ እንድትጠመጠመበን የፈለግከው እንዴ? ቢ አይሆን እንኳ መጀመሪያ ያን ነገር መጀመሪያ አንተ አድርገህ ከሆ ቢሆን ኖሩ ያ ነገር ቢሆን፣ እሺ በቃ እኛ ራሱ እንፈርድልህ ነበር። ግን አንተ የተደረገ ላይ ነው በሱ ፕሮግራም ላይ ነው ፕሮሞት ሆነ። በቃ አድርግ ያለሁ ተገኘች አለው ለማስባር ማለት ነው። ያ ደግሞ አይሆን ብራዘን። እሺ በቃ እንደዛ ተባለ ሃይሚ ከልደቱ ካለፈው በኋላ እኔ ቅዱሴን ራሱ ያየሁት በቃ እሺ ተባለ ኮካኮላ ጋር ሃይሚን አስቀርተ ሶሲኒ ዘ ኬርክ እንዴ እኔ ገረመኝ። ሶሲ ከሀይሚ ፈን በልጣ ፈመሳ ነው። ኮካ ሄድ እዛ ሄደችው እዛ ሚሊኒየም አዳራሽ፣ ምን ሚሊኒየም አዳራሽ አይደል፣ ማህ ሀብታሞች የሚዝናኑበት ሸራተን፣ ሸራተን ነው የሄደችው ማለት ነው። ሀይሚ ከሶሲ በልጣ ነው። ሀይሚ ነ ያንተ ፎሎ እኩል ነው፣ እድገታችሁ እኩል ነው፣ አመጣጣችሁ እኩል ነው። አውቀክ ሆን ብለህ ለማበሳጨት እንብለህ ለመበሰጨት። እኔ ትንሽ የደበረኝ ቦርሳ ኬት ናት ምናምን ያለችው ነገር ይደብራል። ለምን ማንኛውም ሰው ስራ አለው፣ ሀይሚም ስራ አለሽ ምናምን። ይሄ ንግግርሽ ትንሽ ደበረኝ እንጂ ግን በጣም በጣም በጣም በጣም በቃ እኔ እንዲህ እግሩን ሰቅሎ እንደዚህ አይ እግሩና ይሄን አይታችሁ ያየው እግሩን ስቅል አድርግቶ እንዴት እንደሚያወራት ማለት ነው እንዴ! ለሚገላምጣት፣ እንዴ በጣም በጣም እውነት ኧረ ይደብራል። የእውነት ማለት ነው በቃ አንዳንድ ጊዜ ለእሱ አይደለም ሚፍታን እንኳን አታከብሩ፣ ለእሷ ተመልካች አታከብሩም። ብሩክ ዲ በዚህን ያህል አብራችሁ እኮ ምን ለብሳል ተገዳደላችሁ፣ ምንም አልተደራረጋችሁም። በቃ በቃ እሷ አየች፣ ነገ የሚመጣብኝ ነገር እኔ አቃለው ብላ አልፈልግም አለች። ለዛም እኮ አንተ ነህ መጀመሪያ ራስዎ አልፈልግም ያልካት ከህይወትሽ እኔ አዲስ ጓደኛ እያሉ ደክሞኛል በቃ አልካት ያስክ ዛ ሴት በቃ ሌላ ምንም እንትን ያደረገችው ነገር የለም። እሷ ናት ከአንተ በኋላ ያመጣችው ወንድ እንጂ ከአንተ በፊት አደለም የያዘችው ማለት ነው። እንደኛ ተታርቃችሁ ነገሮችን አስተካከላችሁ ብትመጡ ደስ ይለናል። ነገር ግን በዚህን ያህልክ ሀይሚን እየሰደብካት እንትን እያልካት ክብሯን የሚነጋ ነገር እንድታደረጋት አንፈልግ፣ ደስ አይለንም እንደተመልካች ማለት ነው። በቃ አንፈልግ። ገባህ አደለም? በቃ በጣም እውነት ብሩክ፣ በጣም ያስጠላል ማለት አንድን ጊዜ ከሷ ተሽለ መገኘት አለብን። ምንም ነገር ቢያንስ እንኳን በዛ እንኳን እንትን ትላለች። ገባህ አይደለ? እማትወጩ ተራራ ውስጥ እየገባሽ ነው ምናምን። እንዴ፣ ምንድነው የማትወጣው ተራራ ውስጥ የምትገባው? ምን እስቲ እስቲ ምን አይነት ተራራ እንዴ! በጣም ታስፈራራታለክ። በጣም በቃ እኔ ከኔ ጋር ነው ሁሉ ነገሬ የሚለቅልሽ፣ የሚለቅልሽ በቃ እኔ ሆኜ ነው ምናምን፣ ከኔ ውጪ ሌላ ሰው አይሆንልሽ ምናምን የምትል ያስመሰልክ የማትወጣው ተራራ ውስጥ ነው ምናምን። ተራራውን ከጀመርሹ ጨርሽው ማይጨርስ በህይወትክም ጀምረው የማይጨርሰው ነገር የለም። ሁሉም ይሄዳል ይመጣል። ነገ አዲስ ቀን ነው። ብቻ ሰው አት በድል ለሰው ክፉ ነገር አታድርግ እንጂ ዛ ሴት ምንም ነገር ቀላል ሀይሚ ደግሞ እንደምታውቀ ነው። ለሰው መልካም ዛው ናት። እኛ ሳናውቃት እንኳን የምንወዳት ሰው ናት። ሀይሚ ማለት ነው ራስን በጣም እንደንትን ኦፖዚት በሆነ መንገድ አ በጣም ተንጠባረክ ገባህ አይደለም? እስኪ አሁን አንተ ከሚፍታ ጋር ስታወራ የነበረውና እና ሀይሚና ልጁ ሲመጡ ስታወራ የነበረበት መንገድ እንኳን በስነ ስርዓት አይደለም እግርህን ሰቅለ